በስፖርት ባለሙያዎች ትችት እየቀረበበት ነው በተባለው የአርሰናል የተጫዋቾች ዝውውር አካሄድ ላይ የክለቡ የበላይ አመራሮች ማብራሪያ መስጠታቸው ተሰምቷል። ትችት ያስነሳው ጉዳይ አርሰናል ስሙ ከብዙ ተጫዋቾች ጋር እየተነሳ ቢሆንም ቆራጥ ውሳኔ በመስጠት ማስፈረም ላይ መዘግየት ታይቶበታል በሚል ነው። ብዙ ያላወሩ ክለቦች ኮከብ ተጫዋቾችን ሲያስፈርሙ እየተመለከትን ነው ያሉት የስፖርት ተንታኞች እና የክለቡ ደጋፊዎች አርሰናል እያሳየው ያለውን ወላዋይ አካሄድ በፍጥነት ካላስተካከለ አሁን ከሁሉም ዋጋ እንዳይከፍል ያሰገዋል ብለዋል። የአርሰናል ስፖርቲንግ ዳይሬክተር አንድሬ ቤርታን ጨምሮ የበላይ አመራሮችም እየተነሳ ያለው ቅሬታ ላይ ማብራሪያ መስጠታቸው ተሰምቷል። ለእያንዳንዱ ስፍራ የምንመለምለው ተጫዋች አንድ ብቻ ሳይሆን ሶስትና አራት ነው ያሉት አመራሮቹ፣ አካሄዱም የተጫዋች ብቃትና የክለቡ የፋይናንስ ስርዓት በሚገባ የሚጣጣም መሆኑ ላይ በቂ ትንተናን የተመረኮዘ እንዲሆን ስለሚፈለግ ነው ሲሉ ተናግረዋል። ዘጠኝ ቁጥር አጥቂ ላይ ቤንጃሚን ሴስኮ፣ ቪክቶር ጊኬሬሽ፣ ጃኦ ፔድሮ እና ጁሊያን አልቫሬዝን ጠይቀናል ሲሉም ነው የተናገሩት። ይሁንና የትኛው ለክለቡ የተሻለ ነው የሚለው

በሚገባ ተጫዋቾችን ማጥናትና ትንተና መስራት ጊዜ ወስዷል ብለዋል። ይህን ካለፍን በኋላ በክለቡ ውጤታማ ይሆናል ብለን ያመንንበትን ተጫዋች እናስፈርማለን የሚል አቋም ስለመያዙም ተነግሯል። ክለቡ የጎደለውና የሚያስፈልገውን በሚገባ ለይቷል ያሉት የበላይ አለቆቹ ዘጠኝ ቁጥር፣ የግራ መስመር አጥቂ፣ ተደራቢ አጥቂ ወይም አታኪንግ ሚድፊልደር፣ እንዲሁም የቡካዮ ሳካ ሳካ እና የዴቪድ ራያ ተጠባባቂ በቅደም ተከተል አስፈላጊነታቸው የታመነባቸው መሆናቸውን ጠቅሰዋል። ለተግባራዊነቱም ብዙ እየተሯሯጥነ ነው ብለዋል። ለመስመር አጥቂ ኒኮ ዊሊያምስ፣ ሌሮይ ሳኔ፣ ነጊተንስ እና አንቶኒ ጎርደንን ከየክለቦቻቸው መጠየቃቸው ነው የተሰማው። መጨረሻ ላይ ኮከብ ተጫዋቾችን በማምጣት ህልማችንን እውን እናደርገዋለን ሲሉም ተደምጠዋል። በዚህ ላይ ታዲያ የክለቡ ደጋፊዎች እንዲታገሷቸው ጠይቀዋል። ውጤቱን አይታችሁ ያለውን ካልተገበርን መጨረሻ ላይ ተቹን ማለታቸውም ነው የተሰማው። ግን እስከ መቼ የሚለው አሁንም ለአርሰናል ደጋፊዎች ስጋት ፈጥሯል። በተለይ ስሙ ከአርሰናል ጋር በእጅጉ ሲያያዘ ከረመው ቪክቶሪ ክሪሽ ወደ ማንቸስተር ዩናይትድ ለመዛወር ፍላጎት ማሳየቱና ከአሰልጣኝ ሩበን አሞሪም ጋር መነጋገር መጀመሩ ከተሰማ በኋላ ቤንጃሚን ሴስኮም ተመሳሳይ መንገድን ላለመምረጡ ምን ዋስትና ይኖራል የሚል ስጋት ፈጥሯል ነው የሚባለው። የሆነ ሆኖ የመድፎ አለቆች አሁንም ተጫዋች ፍለጋውን ተያይዘውታል ነው የሚባለው። አሁን ደግሞ የአስቶንቪላውን ተደራቢ አጥቂ ሞርጋን ሮጀርን መጠየቃቸው ተሰምቷል። ይህ ተጫዋች የአጥቂ ስፍራውን ለማጠናከር ሁነኛ ሰው ነው ይባላል። ይህ እንዳለ ሆኖ አርሰናል አሁንም ብራዚሊያዊውን እግር ኳሰኛ ሮድሪጎን በጥብቅ እንደሚፈልገው ስካይ ስፖርት ዘግቧል። የ24 ዓመቱ ሮድሪጎ የአርሰናልን የክንፍ አጥቂ መስመር ችግር የሚፈታ ሁነኛ ተጫዋች ነው ብለው የአርሰናል ሰዎች እንደሚያምኑ በዘገባው ተመላክቷል። ተጫዋቹን በተያዘው የዝውውር መስኮት ሪያል ማድሪድን መልቀቅ እንደሚመርጥ እንደገና ስለመናገሩ ለክለቡ ቅርብ የሆኑ የስፖርት ባለሙያዎች መናገራቸው ተሰምቷል። እነዚህ ምንጮች አርሰናልም ተጫዋቹን ለማስፈረም በገንዘብ ደረጃ ተዘጋጅቷል ብለዋል። ሮድሪጎ በሪያል ማድሪድ ቤት በግራ ክንፍ መስመር መጫወት ይፈልጋል። በዚህ ጉዳይ ከአሰልጣኝ ዣቪ አሎንሶ ጋር ንግግሮችን እንደሚያደርግ ማሳወቁም ይታወሳል። በሪያል ማድሪድ ቤት በማልፈልገው ስፍራ እየተጫወትኩ ነው የሚለው ሮድሪጎ በዚህ የማይቀጥል ከሆነ ክለቡ ተጫዋቹን ለመሸጥ ዝግጁ እንደሆነ ተደጋግሞ ተዘግቧል። የአርሰናል ሰዎች እንደተወራው ሮድሪጎን ማዛወር የሚችሉ ከሆነ የመስመር አጥቂ ችግራቸው ሊቃለል ይችላል። አርሰናል ከአጥቂና አማካይ ስፍራ በተጨማሪ የቼልሲውን ግብ ጠባቂ ኬፓ አሪዛባላጋን በአምስት ሚሊዮን ፓውንድ ለማስፈረም እንቅስቃሴ ጀምሯል ተብሏል። ኬፓ ባሳለፍነው የውድድር ዓመት በውሰት በቦርንማውዝ የከረመ ሲሆን ጥሩ ጊዜ ማሳለፉም ይነገራል። ግብ ጠባቂው በ2018 በ71 ሚሊዮን ፓውንድ ቼልሲን ሲቀላቀል በዓለም ውዱ በረኛ ነበር። ትራንስፈር ማርኬት እንደሚለው አሁን የበረኛው ዋጋ አስር ሚሊዮን ፓውንድ ይሆናል። አርሰናል ግን በአምስት ሚሊዮን ፓውንድ ለማዛወር ስለማሰቡ ነው የተነገረው። አርሰናል በቅርቡ ለዲቪድ ራያ ተጠባባቂ የስፓኞሉን ግብ ጠባቂ ለማስፈረም አስቦ በሌላ ክለብ ተነጥቋል። የሆነው ሆኖ አርሰናል አሁንም አስሩን ከመጠየቅ ቆራጥነትን ማሳየትና ማስፈረም አለበት የሚለው ከብዙዎች የሚጠየቅ ሆኗል። ተጫዋቾች ዝውውር ላይ ክፍተት በተሰጠ ቁጥር ነፋስ ሊገባቸውና ሊነጠቁ ይችላሉ ነው የሚባለው። እንደሚፈርም ቀደም ብሎ ቃሉን የሰጠው ማርቲን ዙቢመንዲ እንኳን አሁን ወላዋይ አስተያየት እስከ መስጠት ደርሷል። ክለቡ ግን አሁንም ተረጋጎ እያለ ነው። በእርግጥ ዴክላን ራይስና ሪካርዶ ካላፊዮሪ የተንዛዛ አካሄድን አልፈው ወደ ሰሜን ለንደን መግባታቸው ይታወሳል። አሁንም እንደዚሁ ሊሆን ይችላል የሚል እምነት ተይዟል። የሆነ ሆኖ አርሰናል ከአዳዲስ ተጫዋቾች ማስፈረም ባሻገር ኮንትራት የሚራዘምላቸው ላይም እየሰራበት ነው ተብሏል። በዚህም ጋብሪኤል ማጋሊሽ ለቀጣይ አምስት ዓመት የሚያቆየውን አዲስ ኮንትራት በይፋ ፈርሟል። ክለቡን ደጋፊዎችን የቡድን አጋሮችንና ኤምሬቲስ ስታዲየምን አብዝቼ ወደዋለሁ ያለው ማጋሊሽ አዲስ ኮንትራት በመፈረሜ በጣም እኮራለሁ ሲል ተናግሯል። ከአርሰናል ጋር ዋንጫዎችን እንደማነሳ ተስፋ አድርጋለሁ ብሏል። እስካሁንም ብዙ ጥሩ ነገሮችን ሰርተናል ያለው ማጋሊሽ አሁን ዋንጫዎችን የምንወስድበት ጊዜ ነው ሲል አክሏል። የ27 ዓመቱ ብራዚላዊ በአርሰናል ለመቆየት መስማማቱ ለክለቡ እፎይታ የሚሰጥ ነው። ጋብሪኤል ማጋሌሽ በዓለም ላይ አሉ ከሚባሉ ሰመጥሪ መሀል ተከላካይ ስፍራ ተጫዋቾች መካከል አንዱ ሲሆን የአርሰናል የኋላ ደጀንም ነው። ማንም ቢሆን እሱን አልፎ ለመሄድ ይከብደዋል። በዚህ ተጋጣሚ ቡድን አጥቂዎች ይፈሩታልም ነው የሚባለው። ማጋሊሽ ሜዳ ላይ የእሱን ኃላፊነት ከመወጣት ባሻገር የቡድን አጋሮችን በማነሳሳት የጠበቃነት ሚና ጭምር የሚወጣ እግር ኳሰኛ ነው። ከቅርብ ጊዜ ወዲህ አስፈሪ ሆኗል የሚባለው የአርሰናል የተከላካይ ክፍል የማጋሊሽ ጥረት ውጤት ነው ቢባል ማጋነን ላይሆን ይችላል። ጋብርኤል ማጋሊሽ የበለጠ ሸርተቴ በመግባትና በማጥቃትም ጭምር ተሳትፎ ከፍ ያለ ነው። ጀብደኝነቱም አስፈሪ ነው። የ27 ዓመቱ ጋብርኤል ማጋሊሽ በብራዚል ብዙ ህዝብ ከሚኖሩባት ሳኦ ፖሎ ከተማ የተገኘ እግር ኳሰኛ ነው። በ2020 ከፈረንሳዩ ሊል ክለብ ወደ አርሰናል የተዛወረው ጋብሪኤል ማጋሌሽ እስካሁን ለክለቡ 210 ጨዋታዎች ላይ ተሰልፏል። በቀጣይም ልፋቱ በዋንጫ ይታጀባል ተብሎ ተስፋ ተጥሏል። አርሰናል ከማጋሌሽ ባሻገር የጋናዊውን አማካይ ቶማስ ፓርቲን ውል ለማራዘም አሁንም እየተነጋገረ ነው ተብሏል። ንግግሩ ከጀመረ ረዘም ያለ ጊዜ ያስቆጠረ ቢሆንም እስካሁን አልተጠናቀቀም። በዚህም ባርሴሎና ተጫዋቹን ለማዛወር ጠይቋል ነው የሚባለው። አርሰናል ከሚገዛቸውና ውል ከሚያራዝምላቸው ተጫዋቾች ውጭ የሚሸጣቸውን አምስት ተጫዋቾች በይፋ ለገበያ ማውጣቱ ተሰምቷል። እነሱም ፋቢዮ ቬራ፣ ሳምቢ ሎኮንጋ፣ ዚንሸንኮ፣ ሬስ ኔልሰን እና ጃኮብ ኬዌር ናቸው። ተጫዋቾችን የሚፈልግ ክለብ ያናግረኝ ሲልም አርሰናል አሳውቋል። ይሁንና የአርሰናል ነገር ልብ አንጠልጣይ እንደሆነ ነው። አዳዲስ መረጃዎች እንዲደርሷችሁ ሰብስክራይብ እያደረጋችሁ አብራችሁን ቆዩ።